ሰላምታ በዚህ ውይይታችን እንግዲህ በቀረቡልን መረጃዎች ላይ ተመሥረተን የአሜሪካንን የመካከለኛው ምስራቅ ፖሊሲ ነው የምንዳስሰው። በተለይም ያው በቅርብ ጊዜ የተደረጉ ለውጦች አሉ። ሳውዲ አረቢያ፣ ሶሪያ እነዚህን የተመለከቱ ጉል ስምምነቶችና የእርምጃዎች እርምጃዎች ላይ እናትኩራለን። ከፍተኛ ገንዘብ የሚንቀሳቀስባቸው የፖሊሲ ለውጥ የታየባቸው ጉዳዮች ናቸው። ዋናው ዓላማችን ከመረጃዎቹ ቁልፍ ነጥቦችን መረዳት ነው በትክክል። እና ትኩረታችን በዋናነት እነዚህ ምንጮች በሚያሳዩት የአሜሪካ የውጭ ፖሊሲና የኢኮኖሚ ትኩረቶች ለውጥ ላይ ነው የሚሆነው። በተለይም ያው ከትራምፕ አስተዳደር ጋር በተያያዘ የተከናወኑትን ነገሮች በደንብ እንመለከታለን። ጥሩ፣ እንግዲያውስ ከሳውዲ አረቢያ ጋር ወተድርቁት ስምምነቶች እንለፍ። ምንጮቹ ላይ እንደተመለከተው እጅግ ትልቅ የጦር መሳሪያ ስምምነት ተፈርሟል። ሚቶ 4 ቢሊዮን ዶላር። አው በጣም ትልቅ ነው። ዋይት ሃውስ ደግሞ እስከ ዛሬ ታይቶ የማይታወቅ ትልቅ የመከላከያ ትብብር ነው ያለው። ልክ ነው። ስምምነቱ ደግሞ ያው የአየርና ሚሳይል መከላከያ፣ የአየር ኃይል፣ የባህር ኃይል፣ ደህንነት፣ ብዙ ነገሮችን ያካትታል ተብሏል። ያካትታል ከዛ በተጨማሪ ደግሞ ልዑል ሞሐመድ ቢን ሳልማን ወደፊት አጠቃላይ ስምምነቶቹ አንድ ትሪሊየን ዶላር ሊደርሱ እንደሚችሉ መናገራቸውም ተጠቅሷል። አንድ ትሪሊየን። እውነትም ትልቅ ቁጥር ነው። ትራምፕ ደግሞ ሳውዲን ጠንካራ አጋር ማለታቸውና ይሄ ጉዞ ያው ልክ እንደ መጀመሪያው የስልጣን ዘመናቸው የመጀመሪያው የውጭ ጉዞቸው መሆኑም በመረጃዎች ውስጥ አለ አው እና ይህንን ያው ከረጅም ጊዜ ከዘለቀው የአሜሪካ ሳውዲ ግንኙነት ዳራ አንጻር ነው ማየት ያለብን። ይህ የቆየው ግንኙነቱ እኮ ነዳጅ በአሜሪካ ጦር መሳሪያ የሚለወጥበት አይነት ያው የተለመደ ቀመር ነበረ ነበረ ግን በ2018 የጋዜጠኛ ጀማል ካሾጂ ግድያ ግንኙነቱን ትንሽ አሻክሮት ነበር። አደል በጣም እንጂ የአሜሪካ የስለላ ድርጅቶች ሳይቀሩ እጃቸው አለቡት እስከ ማለት ደርሶ ነበር፣ ሳውዲ ባታምንም ልክ ነው። የሚገርመው ግን በቀረቡት መረጃዎች መሰረት ትራምፕ አሁን በጉዟቸው ይህንን ጉዳይ ያነሱት አይመስልም። እንደውም ልዑል ሙሐመድ ቢን ሳልማንን አስደናቂ ሰው ሲሉ ነው ያሞገሷቸው ተብሏል። ያ ትንሽ የሚገርም ንጽጽር አለው ካለፈው ውዝግብ አንጻር። ያው የአሁኑ ግንኙነት በስምምነቶችና በኢኮኖሚ ጥቅም ላይ ምን ያህል እንዳተኮረ ነው የሚያሳየው። እንደ ኤለን ማስክ፣ ሳም ኦልትማን፣ የብላክ ሮኩ ላሪ ፊንክ ያሉ ትልልቅ የቴክኖሎጂና የፋይናንስ ሰዎች በጉዞ መገኘታቸውም ይሄኑ የኢንቨስትመንት ትኩረት ነው የሚያጎላው። ልክ ነው። ሌላው ትልቅ ክስተት ደግሞ ያው የሶሪያ ጉዳይ ነው። ትራምፕ በሶሪያ ላይ ለዓመታት የቆየውን ማዕቀብ ሙሉ በሙሉ ለማንሳት ወሰናቸው። በሪያድ ኢንቨስትመንት ፎረም ላይ ነው ይህንን ያሉት። ማዕቀቡ ዓላማውን አሳክቷል። አሁን ሶሪያ ወደፊት የምትጓዝበት ጊዜ ነው አይነት ነገር በጣም ትልቅ የፖሊሲ ለውጥ ነው። የኮ ከ1979 ጀምሮ የነበረ ማዕቀብ ነው ሶሪያ በአሸባሪነት ከተፈረጀች በኋላ፣ ከዛም በ2004 ደግሞ ተጨማሪ ማዕቀቦች መጥቶ ነበር እና አሁን በካ ሁሉም ተነሳ መባሉ። አዎ፣ በመረጃው መሰረት ውሳኔው የተላለፈው በለዑል መሐመድ ቢን ሳልማን ጥያቄ ነው። እሱም ተጠቅሷል። ትራምፕ እንዲያውም ለለዑሉም ምላጉርግልህ ብለው በቀልድ መናገራቸውም ተዘግቧል። አዎ እና የሶሪያው አዲስ የውጭ ጉዳይ ሚኒስትር አሳድ አልሺባኒ ውሳኔውን ለአገሪቱ መልሶ ግንባታ አዲስ ምዕራፍ መክፈቻ ነው ብለውታል። ያው በቅርቡ በሐሜድ አልሻራ መሪነት የአሳድን መንግሥት መወገድ ተከትሎ የመጣ ለውጡም አለ። ልክ ነው። ትራምፕ ደግሞ ከአዲሱ ፕሬዝደንት አልሻራ ጋር ለመገናኘት ማሰባቸውም ይሄኑ የለውጥ አቅጣጫ የሚያጠናክር ነው። እዚህ ጋር ግን አንድ ነገር ማየት አለብን። ምንም እንኳን ይህ እርምጃ ከሰፋፊ የአሜሪካ ግቦት ለምሳሌ የኢራንን ተጽዕኖ መግታት ወይም የእስራኤልን ግንኙነት ማስተካከል ጋር ሊያያዝ ቢችል ያሉት መረጃዎች በዋናነት የሚያሳዩት ግን የኢንቨስትመንት ፍላጎትና የለውሉ ጥያቄ ዋነኛ ገፊ ምክንያቶት መሆናቸውን ነው። እሺ በቀጠናው ፖለቲካ ጉዳዮችም የተነሱ ነጥቦች አሉ። ለምሳሌ ትራምፕ ሳውዲ የአብርሃም ስምምነቱን ብትቀላቀል ትልቅ ሕልማቸው እንደሆነ መግለጻቸው ተጠቅሷል። አው፣ አዎ ተጠቅሷል። ነገር ግን ልዑል መሐመድ ቢን ሳልማን በበኩላቸው ይሄንን ከጋዛ ጦርነት መቆም እና ከፍልስጤን መንግስት መመስረት ጋር አቆራኝተውታል። ያም በመረጃው ላይ በግልጽ ሰፍሯል። ትራምፕ ስለ ጋዛና ሐማስም በአጭሩ አነስተዋል። አዎ፣ ግን እነዚህ የጂኦፖለቲካ ጉዳዮች ቢነሱም ከምንጮቹ የምንረዳው አሁንም የጉዞ ዋና ዓላማ የኢንቨስትመንት መስህብ መሆኑን ነው ቀጣይ የትራምፕ ጉዞዎች ወደ ኳታርና የተባበሩት አረብ ኤሚሬቶች መሆናቸው እና እነዚህ ሀገራት ደግሞ በሚቀጥሉት አስር ዓመታት ውስጥ አንድ ነጥብ አራት ትሪሊየን ዶላር ኢንቨስትመንት ለማድረግ ማቅዳቸው ይህኑ ያረጋግጠዋል። እንግዲህ ለማጠቃለል ያህል ካገኘናቸው መረጃዎች የተገነዘብናቸው ቁልፍ ነጥቦች ከሳዑዲ ጋር የተደረጉት ግዙፍ የጦር መሳሪያና የኢንቨስትመንት ስምምነቶች፣ ለብዙ ዓመታት የጸናው የሶሪያ ማዕቀብ መነሳት እና ደግሞ ያው ውስብስብ የሆኑ ቀጠናዊ ፖለቲካዊ ጉዳዮች ቢኖሩም የኢንቨስትመንት ፍላጎት ዋነኛ አንቀሳቃሽ ሆኖ መገኘቱ ናቸው። ልክ ነህ እና በመጨረሻ ከምንጮቹ አንድ ሊታሰብበት የሚገባ ነጥብ የሚነሳው እነዚህ ትልልቅ የፖሊሲ ለውጦች በአብዛኛው በኢኮኖሚያዊ ጥቅሞችና በግለሰባዊ ግንኙነቶች የተገፉ መሆናቸው ነው። በተለይ ያው በትራምፕና በልዑል ሙሐመድ ቢን ሳልማን መካከል ባለው ግንኙነት እና ይሄ ደግሞ አንድ ጥያቄ ያስነሳል። እንደ ሶሪያ ማዕከብ ያሉ የረጅም ጊዜ አሜሪካ የውጭ ፖሊሲ አቋሞችን ከትላልቅ የኢንቨስትመንት ስምምነቶችና ከአንድ መሪ ጥያቄ ጋር በቅርበት ማስተሳሰር የረጅም ጊዜው አንድምታው ምን ሊሆን ይችላል? ይህ በቀረቡት መረጃዎች ላይ ተመስርቶ በእርግጥ ሊጠየን የሚገባው ጥያቄ ነው።